ግን እኔ የሰላምና የሰራተኛ ናት ያልሻት ልጅ የደማቸው መመሳሰል የሆነ ነገር እንዳለ ይነግር። የሀናን ስም ግን አልረሳኸውም። ለምን እንደሆነ አላቅም፣ ብቻ የሀና ስም ግን አልጠፋኝም ጋሽ። በመጨረሻም የሰላምዬ አባት በዚህ ሰዓት መምጣታቸው በጣም ደስ ይላል። የዛሬው ኖላዊ ድራማን እንዴት አያችሁት? የተመቻችሁ እስኪ ላይክ አድርጉ። እንግዲህ ወይዘሮ ባዩሽ የወይዘሮ ሜላትን ሀብትና ንብረት እወስዳለሁ ብላ ብዙ ርቀትን ተጉዛ ነበር። እንግዲህ የሰላምዬ አባት እንደመጣ ስታውቅ ወይዘሮ ባዩሽ ምን ይውጣት ይሆን? ቤተሰብ እሷን ለማየት ጓጓሁኝ። እንግዲህ እንዳየነው ከሆነ እርግብ ስታያቸው በጣም ደንግጣ ነበር፣ ትትርበተበት ነበረ። እንግዲህ ደግሞ ደስ የሚለው ነገር የሰላምዬ አባት ሀና ልጃቸው እንደሆነች በጣም እርግጠኛ ናቸው። እንዲሁም ደግሞ የሰላምና የሀና ደም አንድ አይነት መሆኑም ደግሞ ያም አንድ ነገር አለ። ሲቀጥል ልባቸው ሀና ነው የመራው እናም እንግዲህ ምን ይመስላችኋል የዛሬው ኖላዊ ድራማ? እኔ ተመችቶኛል። ምክንያቱም ሀና እውነት አላት። እውነት ትመነምናለች እንጂ አትበጠስም ይባላል። እውነትን የያዘ ሰው ሁሌም አሸናፊ ስለሚሆን እንግዲህ እውነትን ይዛ ሀና ታሸንፋለች። የብዙዎቻችን ስጋት የነበረው ወይዘሮ ባዩሽ የምርመራውን ውጤት ተቀይረው ይሆናል ብለን ነበር። ምናልባትም አሁን ላይ የሰላምዬ አባት ስለመጣ ይህንን የምርመራ ውጤት ልትቀይረው የማትችል ይሆናል አይታወቅም። እንግዲህ እሳቸው የሰላምዬ አባት ከሆነ ወስዶ የሚያስመረምራቸው የመቀየር አቅሙ ላይኖራት ይችላል፣ ወይዘሮ ባዩሽ ማለት ነው። እንግዲህ ሀብቱ ንብረቱ የኔ ይሆናል ብላ ስትጠብቅ ውሃ ሲበላት ምንድን ነው የሚባለው? እኔማ እንደዚህ ከስር ስትል ማየት ነበረ ምኞቴ፣ እና አሁን ላይ ደስ ብሎኛል። እውነት ለመናገር እንግዲህ የሀንዬ አባትም በመጨረሻም ሰላም እየሆኑ ነው። ጤናዎት ከእስካሁኑ ደህና ውጤት ላይ ያለ ስለሆነ ሀናም ደስተኛ ናት። ወይዘሮ ሜላት ግን አበዙት። እናንተ እንዴ! በዚህ ይልቅ ሀና ለሀና ይህ አይገባትም ነበር ዛሬ የሰላም መኖር ከፈጣሪ ለጥቆ የሀና ደም ነው ዛሬ ላይ ይች ልጅ እየኖረች ያለው በሀና ደም ነው እየተንቀሳቀሰች የነበረችው ግን እሳቸው ያን ሁሉ ረስተውት አሁን ጭራሽ ቤቱን ለቃ እንድትወጣልኝ እፈልጋለሁ እያሉ ነበርና ወይዘሮ ሜላት ግን ክፉ ሴት ናቸው ክፉ አይገልጻቸውም እንዴ ዛሬ ሀንዬ እንግዲህ ቆፍጠን ብላ ለእርግብም እኔ ጋር እውነት ስላለ አንቺ ምስክሮችን ብትወስጅብኝም እኔ ጋር እውነት ስላለ በምርመራው አሸንፍሻለሁ ብላ እንግዲህ ገፍትራት ሄዳለች። አሁን ላይ ሀና የሚያዋጣት ነገር እንደዚህ ስፍስፍ ምናምን ሳይሆን ጠንካራ ሴት፣ ጀግና ሴት፣ ቆፍጣና ሴት ከሆነች አሸናፊ ትሆናለች። እንግዲህ ያቺ ልቧ እያወቀ እውነት እንደሌላት እያወቀች ግን ገንዘብ ለማገኘት ፈልጋ አይኗን በጨዋጥባ አሁን ለራሱ አለማፈሯ አባዬ አባዬ ስትል እኔ ለራሱ እየተናደርኩባ ቤተሰብ በጥፊ ብላ ደስ ይለኛል እንዴ።